ሰላም ሰላም ኢትዮጵያውያን በውጭም በሀገር ቤት ያላችሁ እንደምን አላችሁ፣ እንደምንሰነበታችሁ። በዛሬው ዕለት እንግዲህ ጓደኛዬ እኔና ሚስቴን ለመጠየቅ ስጦታ ይዞ ወደ ቤት የመጣ እንግዲህ፣ እስቲ ይዞ የመጣውን ስጦታ ተመልከቱና ጓደኛዬ አድርጎልኝ ኩልኝ፣ አመስግኑልኝ፣ ምርጥ ጓደኛ እንደሆነ ንገሩልኝ። እንግዲህ ተመልከቱ ይዞት የመጣው እንግዲህ ዛሬ ጓደኛዬ ወልዷል። ማለት የጓደኛዬ ሚስት ወልዳለች። አራስ ጥየቃ ልሄድ ነው። ምንድን ነው ተይዞ የሚኬደው? እስኪ ሀይ በሉኝ። እኔ ግን የናስተው የትኛው ይሻላል? ይሄ ወይስ እስኪ መላ ካላችሁ። ጓደኛዬ ሴት ልጅ ተገላግሏል ልላችሁ ብዬ ነበረ። የጓደኛዬ ሚስት ሴት ልጅ ተገላግላለች። በጣም ደስ ብሎኛል። ስለዚህ ዛሬ አራስ ጥየቃ ላይነን ተከተሉ። እኔ አሁን ምን ይዤ እንደሚሄድ ሀሳብ ይበኛል። ለሴት ልጅ የሚሆን ምንድነው የሚሰጠው? ሴት ልጅ ስትወለድ የሚወሰደው ምንድነው? እስኪ ሀሳባችሁ ሹክ በሉ። ለማንኛውም የሚወጣው ነው ተከተሉ። የቅድሙ አይሆንም ተብሏል። አሁን ይሄን ቀይር ያለው የምን እንደሆነ አይነገርም። በኋላ ሲከፈት ታያላችሁ፣ ይታያችኋል። ግን ምን ይመስላችኋል? አው እቺ ነው የሚሄደው። ለማንኛውም ተከተሉኝ እየወጣ ነው። አሁን ከሱቅ ወደ ማማ ቤት እየሄድን ነው፣ ወደ አራሷ ቤት እየሄድን ነው። ግን ምንድነች እስ ጠርጥ አራስ ቤት ደርሼ አለሁ። መጀመሪያ እንደነገርኳችሁ ምርጥ ጓደኛዬ ታውቁታላችሁ፣ ብዙ ጊዜ አብረን ስራ እንሰራለን። አሁን የሴት ልጅ አባት ሆኗል። እንኳን ደስ አላቸው እንኳን አንዱ ደስ ምድርን የሞሏት እነማን ናቸው ካላችሁ እናቶቻችን ናቸው እ በዚህ ምድር ሞልቶ ተተረፍርፎ እየፈሰሰ ያለው ህዝብ ሁሉ በማን የመጣ ነው ከተባለ ይታወቃል? በእናቶቻችን በቶቻችን የመጣንን ሁላችንም እና እንኳን ደስ አለሽ እናት ልጅናት እንሰክለለ ደግሞ ሴት ልጅ እናት መሆን አባት መሆን ትልቅ ክብር ሀብትም ነውእና እንደማመርስ ነው ምን ታሰማ ያው እንግዲህ እቺ ሶስተኛ ልጃችን ናት እንግዲህ ያው የማታ ጠዋሪ ቀባሪ ገና ወደፊት ኳደት ትደረገ እና ይቤላ ሰለሞን ትባላለች እና ፊቱ ደግሞ ይቤዛዊት ማርያም ያለቻት ተ ደግሞ ይቤላ ሰለሞን ከመጽሐፍ ቅዱስ ጋር የሚሄድ እየሰማችሁ ነው፣ ስም ይቤላ ሰሎሞን። ምክንያቱም እሱ ማን ነው መምህር ሰሎሞን ነው። አንችለማናያፈ ቤዛ ሰለሞን ብያለሁ እያለች ነው። ግን እንደው የትኛው የሚጸና ይመስላችኋል? እንደው ስታስበው በቤዛ ይመስለኛል። ምክንያቱም የልደት ካርዱ የወጣው በቤዛ ስለሆነ በዛ የሚጸና ይመስለኛል ሰለሞን እንግዲህ ምንድነው መሰለህ፣ የቤላ የሚለው የውጭ ሲሆንና የኃይል ስምግም ይሆናል ማለት ነው፣ ቤዛ ይሆናል ማለት ነው። ምክንያቱም የሚዲያ ስሜ ዜማ ነው፣ ዋና ስሜ ደግሞ አለ። ከዛ ከዛ አንፃር በጣም ደስ ይላል። የቤተሰቦቻችን እንግዲህ ዛሬ ጓደኛዬን ጠይቄያለሁ። ያው ትንሽ ረፈድ ያልኩ ይመስለኛል። አዲስ አበባ ኑሮ እና ዛሬ ጓደኛዬን በዚህ መልክ ጠይቄ ያለው ግን ምን አለ መሰላችሁ አንድ አባባል አለ። በጥቅምት አንድ አጥንት የሚባል አለ። እኔ ግን ምን ላለው ለመሰላችሁ በጥቅምት አንድ ኮምፎርት፣ ለምን ሲባል ቅዝቃዜ ይበዛልና ለማማዬ የሚሆን ትንሽ ስጣት። አየውጥ መጀመሪያ እንዳታየኋችሁ፣ አሁን ይታያል ምን እንዳመጣ ማለት ነው። እስኪ መጀመሪያ ተረከቡ።

እና ልጅ በልጅነት በሚለው እንደምትባቸው ገና ናቸው። ገና ብዙ ይተካሉ። እስኪ እንዲህ እናት እችን ነገር እንግዲህ ለማማ ስለብርዱ ስለምን ትንሽ ነገር ኮምፎርት ነገር ናት። እንደዚህ ነው እንግዲህ ያው ወንድምነት ከዚህ ይጀመራል። ጓደኝነት ወንድምነት የሚለው በስም ብቻ ሳይሆን አንዳንዴ እንዲህ ደስታም ሲያጋጥም ባለችን ነገር ልንሳተፍ ይገባል እንጂ የስም ጓደኛ ብቻ እንግዲህ እኔ አላምንበትም አይደለ አዎ እና እንግዲህ ዛሬ እኔም በጣም ደስ ብሎኛል እኔ እኛም እናመሰግናለን ወንድማችን ስላከበርከን ከበራንደን ያው እንግዲህ እንግዲህ ያው እንግዲህ ደግሞ የማና የለ እንደዚህ ዘመን ታጥኝ አላሰብነው በአሁኑ ሰዓት መስከረም ብዙ ጊዜ አስቸጋሪ ዘመን ነው አዎ በጣም በጣም አስቸጋሪ ጊዜ ነው ይታወቃል እኛም እንግዲህ እናታችንም ወይም እህታችን የወለደችበት ዘመን አስቸጋሪ ነው። ብዙ አንዳንድ ሰው ለመጠየቅ የተቸገረበት ዘመን ነው። ወቅቱ ከባድ ነው። አንዳንድ ሰው አሁን ያልመጣ ሰው ብዙ ሰው ያለ እንዳለ መቼ ሰላ እኛ ደግሞ የተሳቀቀ ነው። ሰው ቢመጣም ባይመጣም የዘመኑ ሁኔታ አንዳንድ ጊዜ ባሉን ቢመጣም እኛ ምንም ዘመኑ አንፃር ማንም ባዶ የሚመጣ ለምን መጣ ንበት ሌት አይኖር። ምክንያቱም ዘመኑ አስቸጋሪ ነው። ዘመኑ ማነው አሁን መስከረም አካባቢ ደግሞ የተማሪዎች መመዝገብ ያለ፣ ዩኒፎርም አለ፣ ደብተር አለ፣ በዓላት አሉና ያን ተደባምሮ አብዛኛው እሱ ላይ ጠይቅ ይችላል። ይህን ደሞና ትረዳላችሁ፣ እናንተም ተረዱ። አንዳንድ ሰዎች ሰሞኑን የወለዳችሁ ካላችሁ ነሐሴ መጨረሻ አካባቢ፣ መስከረም መጀመሪያ አካባቢ የወለዳችሁ ካላችሁ ምናት

እናንተም ወልዳችሁ ከብዳችሁ እነዚህ ለመጠየቅ ያውቃችሁ ያው እኔም መጥቼ እንድጠይቃችሁ ያውቃችሁ። እንግዲህ ማን እንደሆነ እንግዲህ እዚህ ውስጥ አላውቅም ብዙ ሰው ነገር። እሺ ሰላም ሁኑልን፣ እንግዲህ ሁላችሁም አመሰግናለሁ እያለች ነው ሁላችሁም። እንግዲህ በነገራችን ላይ በዚሁ ወንድማችን ይኸው ቲክቶክ ካለው ዩቱብ አለ እስኪ እንዲያው ላይክ ፎሎ አድርጉት ሊንኩን አስቀምጣለሁ በዩቱብም ተፍ ተፍ እያለ ነው ገና እየጀመረ ነው እስኪ እንዲያው ማበረታታት ይልመድብን ደግሞ ብዙ ጊዜ ስራ ውስጥ የሚያቀርበው ያው መስሎ ብዙ ጊዜ ነገሮች ይታወቃሉ መንፈሳዊ ነገሮች ናቸው ብዙ ሰው ለመንፈሳዊ ነገሮች ቸልተኝነት እያበዛ ነው እና ተው ተው ተው ሁልጊዜ ሰበር ዜና እንትና እንዲሆነ እንዲሆነ እንዲሆነ ማለት አለብን የለም እና ተከተሉን ቤተሰብ አድርጎን አበረታቱት እኔ እንኳን የምመሰግንሽ ከፍ ብያለሁ። እሺ፣ አሁን በዛው አጋጣሚ ያው ቲክቶክ እንኳን እኮ እንትን ተመጣጣኝ ነን። ዩቲዩብ ላይ ግን ያው ሰብስክራይብ አንስተኛ ነው። በኋላ እንደ አስገቡኝ እየሰማችሁ ስለማሚበላችሁ እንደ አራሱ የጠይቃችሁ ነው። አዎ በጣም ጥሩ ቤተሰቦቻችን፣ ይህንን ይመስላል። ሰላሙኑልን፣ የእግዚአብሔር ሰላም ይብዛላችሁ። ማማዬ በሰላም ትደግ፣ አሜን። ሰላሙኑልን፣ እናመሰግናለን። ወንድማችን ክበርልን፣ ክብር። አንተም ደግሞ እንግዲህ ደግሞ በሚቀጥለው ወራ ሴት ልጅ አለች ወንድ ልጅ ወልደህ ለመጠየቅ አብቃን፣ አሜን። የወንድ አባት እንድትሆን ደግሞ እንመኛለን። እንግዲህ ተሎ ዲገን እንዳሰን። እሺ፣ እናመሰግናለን። እሺ፣ እናመሰግናለን። ቻው።